ሩስ መስሪ ወይም ኢሽ የአሜሪካኑ ሩስ ማለት ነው። ሩስ ኮቾሪ ነው። አብረን እንስራ። ፈጣን ምግብ ነው። ሰላም ጤና ይስጥልን። እንዴት ቻና ላይ ቤተሰብ ሰላማችሁ ይብዛብ። ያላችሁበት እንዴት ናችሁ? እንዴት ካረማችሁ? ያለው ሁላችሁ ጥቂት። ዛሬ ደግሞ አብረን ኮቾሪ እንስራ። ኮቾሪ እንስሪ ማለት ነው። እዚህ ጋር ሩስ መስሪ አለን ሩዝ ምስር እንግዲህ በዚህ ስድስት አደርጋለሁኝ። አሁን ሳልሳ ለሳልሳው ያው የሚያስፈልገኝ ያዘጋጀሁ ነው። ሰልሰል ያስፈልገኛል። ሰልሰል፣ ቲማቲም የተፈጨ ነጭ ሽንኩርት ለሳልሳው ማለት ነው። ምስር አለኝ። ምስር ቡኒ ቡኒያ ሀሁ ሽንኩርት ሽንኩርት ያው እንደ ብዛቱ እናንተ መጠናችኋላችሁ ማለት ነው። ለዚህን ያክል ነው የሚያስፈልገኝ። ሩዙ ደግሞ በዚህ ስንት መሰላችሁ ማድረግ ሁለት ይህ ሶስተኛ ነው፣ አራት ያው ለየአንዳንዱ በዚህ ብርጭ ብርጭቆ ለየአንዳንዱ አራት የሩዝ ነስሪ ነው ይሄ የአሜሪካኑ ሩዝ ነው። እና በዚህ በብርጭቆ ለአራቱ ማለት ነው፣ አንድ አንድ ብርጭቆ ሩዝ ሁለት ብርጭቆ ውሃ ያስፈልገዋል። አንድ ሩዝ ነስሪ፣ አንድ ብርጭቆ ሩዝ፣ ሁለት ብርጭቆ ውሃ። ከዛ እያባዛችሁ ትሄዳላችሁ ማለት ነው፣ እንደ ብዛቱ እንደዛው። ለአንድ ብርጭቆ ሩዝ ሁለት ብርጭቆ ውሃ ካስፈለገ፣ ለሁሉም እንደዛ እያደረጋችሁ እንሰራለን ማለት ነው። እና እንደዛ ነው ይሄው፣ እኔ አራት ነው ያደረግኩት። እናንተ ደግሞ ከዚህ በላይ ማረግ ፈለጋችሁ፣ እየጨመራችሁ እያባዛችሁ መሄድ ነው ማለት ነው። እዚህ ጋር ግን አንድ ብጭቆ ምስር ነው ያደረኩትኝ። እዚህ ጋር ደግሞ በላሌት አለኝ፣ በላሌት በላሌት አለ ማለት ነው፣ የሚያስፈልገኝ ማለት ነው። መኮረኒ መኮረኒ አለኝ። መኮረኒ ደግሞ ረጅሙንም ማድረግ ትችላላችሁ ያላችሁ መጠቀም ትችላላችሁ፣ ሀሞስ መጨመር ትችላላችሁ። እኔ ግን ያው ባለይ ነው የምጠቀመው። ስለዚህ ባለይ ነገሮች እጠቀማለሁ ማለት ነው። ያው ለሳልሳው እንግዲህ ፍልፍላስዋት ከሙን ያስፈልገናል። እሱን እየሰራሁኝ ያሳያችኋለሁ። ነጭ ሽንኩርት ያስፈልገናል። ሽንኩርት ፈጭቻለሁ። ቃሪያ መጨመር ትችላላችሁ። ያው ሰው ባለው ነው የሚጠቅሙ ማለት ነው እና አሁን ሩዜንም አጥቤ እነዚህንም ላዘጋጅ እና ከዛ መጀመሪያ ሽንኩርቴ ጠብሳለሁ ማለት ነው። ሽንኩርት በጠበስኩበት ነው ሳልሳ የምሰራው። ምስሬንም ልጠብ እና ልጣደው ማለት ነው። በመጀመሪያ ቅድሚያ ምስሩን ስለሆነ አጥበን፣ ምን እንትን የምለው ቆሻሻውን ካለው ቆሻሻ ነው አሁን ምስሬንም አጥቢዋለው ማለት ነው። ይሄው ምስሩ ታጥቧል። ሽንኩርት እንደ ብዛቱ ያው እናንተ ማድረግ ትችላላችሁ። ናይ ሽንኩርቱ የዚህን ያክል ነው የፈጨውት ይእንትን ብያዋለው ፈጭቸዋለው ማለት ነው። እንደዚህ መፍጭ ሳይሆን ከትፊዋለው በጣም ለምሳይል ማለት ነው። ሽንኩርቴ ከትፍ ያለውን እንደዚህ እንደ ብዛቱ እንግዲህ እናንተ ምን ያህል እንደምትሰሩ እናንተ ታቁታላችሁ። ስለዚህ እንደ ብዛቱ እናንተ መጨመር ትችላላችሁ። ቲማቴሜ፣ ሩዚም ያው እንደዚህ ነው። የሚያስፈልገኝ ነገር ሁሉ እዚህ ጋር አዘጋጅቻለሁ ማለት ነው። አብረን ወደ ስራው እንሄድ ማለት ነው። እዚህ ጋር ሩዜን፣ ምስሬ ንግስ ውስጥ ጨምራለሁኝ በላሊት በላሊቱም ያስፈልጋል ለኮቸሪ መኮረኒም አለኝ። ሳልሳ ይኸው እዚህ ጋር። ለሳልሳው የወቅ ቅመሞች እንቋ ያስገባል። ለሳልሳው የሚያስፈልገን ከሙኒን ፍልፍላ ነው ከዛ ውጭ ደግሞ ቃሪያ መጨመር ትችላላችሁ የሚያቃጥል ነገር መጨመር ትችላላችሁ የምትፈልጉትን ነገር ማድረግ መጨመር ትችላላችሁ ማለት ነው መብሰው በቤቱ ያለውን ነው ብያለሁኝ እና አሁን ወደ ምስር ልጣል እና ከዛን ሩዙ ደግሞ ቶሎ ማጠብ የለብኝ ያው ቶሎ ግማሽ ሰዓት አስራ አምስት ደቂቃ በቂ ነው ስለዚህ የምስሩ ውሃ እኔ እሰራበታለሁ ማለት ነው እና በዛ ውሃ ምጨምረው ምስሩ በቀቀልኩበት ውሃ ነው ሩዝ የምሰራው ማለት ነው። እና ያስፈልገናል። አጥቢዋለሁ በደንብ ማለት ነው። ዘይቴ ግሏል ማለት ዘይቱ ግሏል። ሽንኩርቴን ጨምራለሁ ማለት ነው። ረመዳን ሻህር ከሬም እያል ዘይት ነው የተጠቀምኩትኝ። ቅቤም እንግዲህ በተር መጠቀም ትችላላችሁ ሽንኩርቱ ያው ቡኒ እስከሚመስል ድረስ እንዳያርብንም መጠንቀቅ አለብን። ሀም እዚ ጋር ቡኒ የሆነልኝ ነው፣ እኔ አወጣዋለሁኝ። ምክንያቱም ዘይቱን እሩዝም እሰራበታለሁኝ እንዲሁም ደግሞ ሳልሳ እሰራበታለሁ ማለት ነው። ሽንኩርቴን ካወጣው በኋላ እዚ ጋር ድስት ጥዳ ያለው ለሳልሳው የምፈልገውን ያክል ዘይት አደርግ ያለሁኝ። ከዛም በኋላ ነጭ ሽንኩርቴን የፈጭዋ እየፈጭሁት የከተብት ቃርቅ የከተፍኮትን ጨምራለሁኝ። በነገራችን ላይ ነጭ ሽንኩርቱን በጣም ብራውን መሆን የለበትም። እዚህ ጋር ስናቁላላ አለዛ ምርር ይላል ብራውን ከሆነ ማለት ነው። የተወሰነ ካቁላላን በኋላ ትማት ሳልሳ እጨምራለሁኝ። ከቲማቲሙ አስቀድመን ትማት ሳልሳ ትንሽ ማቁላላት አለብን። ባህራት እዚህ ጋር ላይ ማለት ነው። ቅመማ ቅመሜ አሁን ከዛ ቲማቲም የተከተፍኩትን እንድቅቃሪጌ ወይም የፈጭዋለው መፍጨት ምንችላለን። ጨምር ያለሁን እዚጋ ፍልፍላ ስዋት፣ ከሙን፣ ኩዝበራ ቦድራ፣ በርበሬ፣ ብላክ ፔፐር፣ ፓብሪካ፣ ከሙን፣ ኮሪያንደር ቦድራ ጨምር ያለው ማለት ነው። ጨው በመጠናችን። የሚያቃጥል ቃሪያ የምትፈልጉ ከሆነ መጨመር ትችላላችሁ። እኔ አንድ ጨምር ያለው ከትፌ ማለት ነው የማትፈልጉ ከሆነ አለመጨመርም ትችላላችሁ። አሁን እየ በደንብ ተቁላልቶልኛል ማለት ነው። ሳልሰው እንደምታዩት ኦርጋኖ ዛትር ካላችሁ መጠቀም ትችላላችሁ። ጣም ቆንጆ ይሰጣል ማለት ነው። ጨው በመጠናችሁ እያለው ውሃ ጨምር ያለሁን፣ የተወሰነ ውሃ ሳይቀጥንብንም ለሳልሳው በቂ የሚሆን ውሃ እንደዚህ እንደምታዩት ቆንጆ ሆኗል። እንዲን ተከተክተው አለሁኝ እከድነዋለሁ ማለት ነው። ከዛ እዚህ ጋር ደግሞ መኮረኒን በጎን ጥጃለሁ። መኮረኒ ረጅም መጠቀም ትችላላችሁ ያላችውን እኔ ረጅ ትንንሾች ሆነው መኮረኒን የተጠቀምኩት ፓስታ መጠቀም ትችላላችሁ ለማለት ነው። እዚህ ጋር ዘይትን እና ትንሽ የቅቤ አድርጌ በላሊቱን እየጠበስኩት ነው። በላሊቱ በጣም ቀይ መሆንም የለበትም ያው ብራውን ሲሆን ሩዝ ነስሪ ወይም ሩዝ የአሜሪካኑ ሩዝ እዚህ ጋር አዘጋጅቻለሁ። አጥቤው የተወሰነ አስራ አምስት ደቂቃ የሚሆን ሀያ ደቂቃ አስቀምጨዋለሁኝ። ከዛን አጠንፍፌዋለሁኝ። አሁን እዚህ ጋር ትንሽ ቀላንዴ ለእያማሰልኩ እንዳይረብኝም መጠንቀቅ አለብን። ከዛ ብራውን ከሆነልኝ በኋላ ሩዜን ለመጨመር ዘጋጃለሁ ማለት ነው አንድ ብርጭቆ ሩዝ ያው እንደነገርኳችሁ ሁለት ብርጭቆ ውሃ ያስፈልገዋል። ሽ ራይስ ቤስሜቲ እና ራይስ እሽ ነስሪ ይለያያል ማለት ነው። ይሄ ወፍራሙ የአሜሪካኑ ሩዝ ነው ማለት ነው፣ ለኮቸሪ የምጠቀመው እኔ ሽ ነስሪም ቤስሜቲ ራይዝም መጠቀም እንችላለን፣ ግን በዚህ በጣም ቆንጆ ነው ማለት ነው። ይሄ የአሜሪካኑ ሩዝ ወይም ሩዝ ነስሪ ይባላል። እኔ የምስር የቀቀልኩበትን ውሃ ተጠቅሚያለሁኝ ከዛ ብታነሰኝ ጨምሬያለሁ ማለት ነው። ምክንያቱም የምስር የቀቀልኩበት ውሃ ስላልበቃኝ ያው ለሁሉም ሁለት ሁለት ብርጭቆ ስለሆነ ውሃ ጨምሬ፣ ጨው ጨምሬ አፍልቼዋለሁ። መረቅ ካላችሁ መረቅ መጠቀም ትችላላችሁ። እኔ ውሃና ምስሩን ውሃ ነው የተጠቀምኩት ማለት ነው። ጨው በመጠናችሁ መጨመር ትላላችሁ። እኔ ከምስሩ ውሃ ጋራ አፍልችዋለሁ ጨውን ማለት ነው። አሁን እዚህ ጋ ቆንጆ ሆኖልኛል ማለት ነው። ውሃውም ያው ትክክል ነው። ምክንያቱም ለአንድ ብርጭቆ ሩዝ ሁለት ብርጭቆ ውሃ ነው የጨመርኩት ማለት ነው። ሩዝ በስመቴ በግምት እንሰራዋለን። እኔ በአብዛኛው ውሃ አልገምትም ያው ማንኝ በግምት ነው የምሰራው ማለት ነው። ሩዝ በስሜቲ ሩዝ ይሄ ነስሪው ግን ይለያል። ስለዚህ ለአንዱ ብርጭቆ ሁለት ውሃ ያስፈልገኛል፣ ሁለት ብርጭቆ መጠንቀቅ አለብን ማለት ነው። አሁን በስሎልኛል ማለት ነው። ልክደ ነው እና የውሃውን ይመጣል። እዚህ ጋር ውሃውን መጠጥ አድርጓል። እንግዲህ እንደምታዩት በጣም ቆንጆ ፍልፍል ብሎ ነው በቃ የወጣው አልተጣበቅም። ምንም አላለም፣ በጣም ቆንጆ ነው። ከዚህ ጋር ያው አሳ መጥበስ ትችላላችሁ፣ ዶሮ መሾይ ማድረግ ትችላላችሁ። ቪዲዮ እንዳይረዝም ብዬ እኔ አልጨመርኩም እዚህ ጋር ማለት ነው። የዶሮ መሾ በጣም ቆንጆ ነው። ላይክ ሰብስክራይብ፣ እንዲሁም ሸር በማድረግ አበረታቱኝ ወገኖቼ። ይህን ይመስላል የዛሬው፣ በጣም ቆንጆ ነው። አሁን እያወጣሁት ነው ማለት ነው፣ ያ ጎረቤት ጭምር ልሰጥ ስለሆነ ለዚህ እያወጣን ነው ማለት ነው። በ ይሄን ይመስላል ማለት ነው። ለዚህ እያወጣን ነው እና በጣም ፈጣን ነገር ነው። በዛ ላይ ብዙም አያስቸግርም። ሞክሩት እናንተም ላይክ ሰብስክራይብ ነው። በኮሜንት ደግሞ አስተያየታችሁን ጻፍልኝ ማለት ነው። ውድ የቻናሌ ቤተሰቦቼ ተከታታዮቼ፣ አበረታቱኝ ማለት ነው። ወገኖች፣ ወገን ለወገን ነው። ይሄን ይመስላል። ለዛሬው በጣም በጣም አሪፍ ነው ማለት ነው። ሞክሩት እናንተም እንግዲህ በቤታችን ያለውን ያው ሁሉም የየራሱ አሰራር አለውና የኛ አሰራር ደግሞ እንደዚህ ይመስላል እና ባረበኛ ንገርኛ ላችሁቶች ደግሞ ሌላ ጊዜ እንግዲህ በሌላ መንገድ ይሽመጣለሁ ማለት ነው። አንዳንድ ጊዜ አይመችም በፍጣን ነው። ይሄን ይመስላል ለዛሬው። ባይ ባይ